ሰላም ጤና ስጥልን፣ የተከበራችሁ ውድ ኢቫንጀሊካል ቲቪ ተመልካቾቻችን። የወንጌል አማኞች ድምፅ ነው። የሰዓቱ መረጃዎች ይዘላችሁ ቀርበናል። ከመረጃዎቹ ጋር በተለይም ደረጃ አብራችሁ ቆያለው አብራችሁ ቆዩ። ሰላም ለኢትዮጵያ ከወርልድ ቪዥን ኢትዮጵያ ጋር በመተባበር የሃይማኖት አባቶች ለሰላም ያላቸው ሚና በሚል ርዕስ የምክክር ጊዜ አካሄዳል። በሰላም ለኢትዮጵያ የበጎ አድራጎት ድርጅት የሃይማኖት አባቶች ለሰላም ያላቸው ሚና በሚል ርዕስ የምክክር ጊዜ ተካሂዷል። በመርሐ ግብሩ ላይ የቤተ እምነት መሪዎች፣ ጥሪ የተደረገላቸው እንግዶች ተገኝተዋል። የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ፕሬዚዳንት ፓስተር ጻዲቁ አብዶ የሃይማኖት አባቶች ስለ ሰላም መስራት፣ ስለ ሰላም መጸለይ፣ መስበክ ይጠበቅብናል፣ እኛ ሰላምን ስናደፍርስ ሀገር ምን ትሆናለች ብሎ ማሰብ ያስፈልጋል ብሏል። ቄስ ዶክተር ቶሎሳ ጉዲና ሰላም ህይወት ነው፣ ሰላም ያለው ሰው ነጻ የሆነ ሰው ነው በሰላም ለመኖር ደግሞ ንሳ መግባት ያስፈልጋል ሲሉ ተናግሯል። የዚህ ስብሰባ ዓላማ የወንጌል አማኞች ወገኞች በሚኖሩበት ማህበረሰብ ውስጥ የተሻለ አምባሳደር ለማድረግ በመቀባበል እና በመከባበር ለመኖር እንዴት የተሻለ አስተዋጽኦ ማድረግ እንዳለባቸው የሚያሳይ መሆኑን ወንድም አለሙ አምራ ገልጸዋል። ወንድም ለማደገፋ ሰላም በሚርስ ጥናታዊ ጽሑፍ አቅርቧል። የመሰረተ ክርስቶስ ቤተ ክርስቲያን ፕሬዝዳንት ፓስተር ደሳለኝ አበበ በሁለት ሀሳቦች ላይ የውይይት መድረክ መርተዋል። ሰላም ለኢትዮጵያ የበጎ አድራጎት ድርጅት በሰላም የግጭት አፈታትና አያያዝ እንዲሁም በሰላም ግንባታ የማህበረሰብ ግንዛቤን ለማስፋፋት የተቋቋመ የበጎ አድራጎት ድርጅት ነው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የአራተኛ ዓመት የመጽሐፍ ቅዱስ ሳምንት ብሔራዊ ክብረ ባህል ቅስቀሳና ግንዛቤ ማስጨበጫ መርሃ ግብር በቢሾፍቱ ከተማ አካሂዷል። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ስለምታካሄዳቸው የቋንቋ ልማት፣ የመጽሐፍ ቅዱስ ትርጉምና ቅዱሳት መጻሕፍት አጠቃቀም አገልግሎቶች ምዕመናን ግንዛቤ እንዲኖራቸውና ለአገልግሎት መስፋፋትና ተደራሽነት የግላቸውን አስተዋጽኦ እንዲያበረክቱ ታስቦ የሰኔ ወር ሁለተኛ ሳምንት በቤተክርስቲያኒቷ የጊዜ መቁጠሪያ ሰሌዳ የመጽሐፍ ቅዱስ ሳምንት ሆኖ እንዲከበር ተወስኗል። የዘንድሮ ማመት ክብረ በዓል በአራቱም የአገሪቷ ማዕዘናት በሚገኙ የቤተ ክርስቲያኒቷ መዋቅሮች፣ ተቋማት፣ ሴሚናሪዎችና ማህበረ ምዕመናን ሁሉም ለመጽሐፍ ቅዱስ በሚል መሪ ቃል ከሰኔ 9 እስከ 15 ቀን 2017 ዓ ም በታላቅ ድምቀት እንደሚከበር ተገልጿል። የዚህ ክብረ በዓል አካል በመሆን በቢሾፍቱ ከተማ ልዩ ሴሚናሪ የደም ልገሳ፣ የከተማ ጽዳትና የጎዳና ላይ ሩጫ ከሰኔ 13 እስከ 14 እንዲካሄድ ተወስኖ ዝግጅቱ ተጀምረዋል። ለበዓሉም ስኬታማነት በከተማውና በአካባቢው የሚገኙ የቤተ ክርስቲያኒቷ ሰበኮችና ከመቶ በላይ የሚቆጠሩ ማህበረ ምዕመናን የዝግጅት ባለቤት ሆነው የነቃ ተሳትፎ እንዲያደርጉ ይጠበቃል ተብለዋል። መረጃውን ከኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ማህበራዊ ትስስር ገጽ ላይ ያገኘ ነው። በመሰረተ ክርስቶስ ቤተ ክርስቲያን ቦኖሻ ከተማ ከአስራ አራት አጥቢያዎች ለተውጣጡ ለልጆች መምህራን ስልጠና ተሰጥቷል። በመሰረተ ክርስቶስ ቤተክርስቲያን ቦኖሻ ከተማ ከ14 አጥቢያዎች ለተውጣጡ 49 የልጆች መምህራንና የቤተ የቤተክርስቲያን መሪዎች የልጆች አገልግሎትና ክርስቲያናዊ ወላጅነት በሚርዕስ በዋናው ቢሮ የልጆች አገልግሎት ተጠሪ መምህር ሃይማኖት አዳሙል ስልጠና ሰጥተዋል። የልጆች መምህራንን ማስታጠቅና በክልሉ ያለውን የልጆች አገልግሎት ማጠናከር ዓላማ እንዳደረገ የተገለጸ ሲሆን ሰልጣኞቹም ወደ አጥቢያቸው ሲመለሱ የተሻለ የልጆች አገልግሎትን በተደራጀ ሁኔታ ተግባራዊ እንደሚያደርጉ ይጠበቃል ስትል የመሰረተ ክርስቶስ ቤተክርስቲያን በማህበራዊ ትስስር ገጽ ላይ ገልጻለች። የገሊላ ኢንተርናሽናል ሴሚናሪየም ለአስረኛ ዙር ተማሪዎችን አስመረቀ። በዚህ የምረቃ ስነ ስርአት ላይ ጥሪ የተደረገላቸው እንግዶችና የተመራቂ ቤተሰቦች ተገኝተዋል። የሴሚናሪ ፕሬዝዳንት የሆኑት ዶክተር ጥላይ ደመቀ የመክፈቻ ንግግር በማድረግ ተመራቂ ተማሪዎችና እንግዶችን የእንኳን ደስ አላችሁ መልእክት አስተላልፏል። በወንጌል ረጅም ዘመን በታማኝነትና በትጋት ያገለገሉትን የወንጌል አርበኞችን የእውቅናና የሽልማት መስጠት መርሃግብር ተካሂዷል። የገሊላ ኢንተርናሽናል ሴሚናረየም 145 ዲግሪ 63 ማስተርስ 14 ፒኤች ዲግሪ በአጠቃላይ 122 ተማሪዎችን አስመርቋል። በከፍተኛ ውጤት ማዕረግ የተመረቁትን ተማሪዎችንም አስመርቋል። ስሜ ዶክተር ጥላይ ደመቀ እባላለሁኝ። የገሊላ ኢንተርናሽናል ሴሚናሪየም ፕሬዝዳንት ነኝ። ገሊላ ኢንተርናሽናል ሴሚናሪየም ክርስቲያኖችን በየትኛውም ጥሪ ውስጥ ያሉትን በክርስቲያን ካውንስሊንግ ሳይኮሎጂ፣ በክርስቲያን ሊደርሺፕ ኤንድ ማኔጅመንት፣ በክርስቲያን ቢዝነስ አድሚኒስትሬሽን፣ በቴዎሎጂ እና ደግሞ በቅርቡ የምንጀምረው ስድስተኛው ዲፓርትመንታችን በሞራል ኤንድ ኤቲክስ በሚባል ዲፓርትመንት የትኛውም ክርስቲያን በእግዚአብሔር ቃል ሕይወቱ መቃኘት ስላለበት በሚያገለግለትም ዘርፍ ደግሞ እግዚአብሔር ቃል ስለሚያስፈልገው ይህን ማያ ከላይ ያደረገ ትምህርት እንሰጣለን። በዚህም ደግሞ ባለፉት አስር ዓመታቶች በሰራነው ስራ እጅግ ውጤታማ ነን። በዚህም ደግሞ የረዳንን እግዚአብሔርን መንፈስ ቅዱስንን ከፍ አድርገን ማክበር እንወዳለን። ውድ ተመራቂዎች፣ የተመራቂ ቤተሰቦች፣ እንዲሁም የገሊላ ኢንተርናሽናል ሴሚናሪ ቦርድ አባላት፣ ሴኔት፣ አስተዳደር ሰራተኞችን በሙሉ እንኳን ደስ ያላችሁ ለማለት እንፈልጋለን። ስሜ ዶክተር ቢሽሮን አለማየሁ እባላለሁ። በኢኖቬሽን እና ቴክኖሎጂ ሚኒስቴር የአይሲቲና ዲጂታል ኢኮኖሚ ዘርፍ ሚኒስትር ዴኤታ ነኝ። ዛሬ ባየሁት ነገር በጣም ደስ ብሎኛል። ገሊላ ኢንተርናሽናል ሴሚናሪ ኮሌጅ የሚያደርጋቸው በትምህርት ዘርፍ ላይ እያደረገ ያለው እንቅስቃሴ አበረታች፣ በጣም ጠቃሚ እና ሊበረታታ የሚገባው ነው። በነገራችን ላይ ዓለማዊ መንፈሳዊ የሚባል ነገር የለም ህይወት ነው ወይም እንደ ሀገር እንደ ዓለም አቀፍ ባለንበት ውስብስብ ዓለም አቀፍ የፖለቲካ የኢኮኖሚ፣ ማህበራዊ ጉዳዮች ባሉበት የመንፈሳዊ የዓለማዊ የምንላቸው ነገሮች የሉም። ስብዕና ላይ መስራት አለብን። የምናስተምራቸው ዓለማዊም መንፈሳዊ የምንላቸው ነገሮች እንደ ዓለም አቀፍ ያሉ ተግዳሮቶችን መቋቋም የሚችል የሰው ኃይል ማፍራት አለብን። ስሜ ዘካርያስ ፋንታ ይባላል። ዛሬ የተመረኩት በክርስቲያን ሊደርሽፕ ኤንድ ማኔጅመንት ነው። በከፍተኛ ማዕረግ ተሸልሜያለሁ። በዚህም በመሸለሜ በጣም ደስ ብሎኛል። ለዚህ የሚያበቃኝን እግዚአብሔርን አመሰግናለሁ። ደግሞ በቀጣይ በዚህ በተመረኩበት ፊልድ ለቤተ ክርስቲያን የሚጠቅምም ለሀገርም የሚጠቅምን ነገር እሰራለሁ ብዬ አስባለሁ። እግዚአብሔር ይረዳኛል። ስሙ ይባረክ። ዲዲያ ዳዊት ይባላል ካውንስሊንግ ሳይኮሎጂ ዲፓርትመንት ነው። በከፍተኛ ነጥብ አጠናቅቄያለሁ። የረዳኝን እግዚአብሔርን አመሰግናለሁ። በመጨረሻው የበረከት ተልእኮ በሚል ርዕስ በነብይ ሸዋንግዛው ሀሰን የተጻፈው መጽሐፍ ተመረቀ። የነጻ አውጪ ከተማ የወንጌል አገልግሎት ቤተክርስቲያን ባላደራ በሆኑት በነብዩ ሻዋን ግዛው የተጻፈው መጽሐፍ የተለያዩ ተጋባዥ እንግዶች በተገኙበት በታላቅ ድምቀት ተመርቋል። ጸሐፊው እንደተናገሩት መጽሐፉን ለመጨረስ ዘለግ ያለ ጊዜ መወሰዱን እና በብዙ ዝግጅቶች ማለፉንም አስረድተዋል። በሌላ በኩል በምርቃ ወቅት ያነጋገርናቸው የፀሐፊ ወዳጆች እንደገለጹትም ይህን መሰል መጽሐፍ ለቤተክርስቲያን እንዲሁም ለወንጌል አማኝ ገዝተው ቢያነቡት እንደሚጠቀሙበት ተናግረዋል። እሺ ክብር ለእግዚአብሔር ይሁን። እኔ ነቢሸዋ ሸዋን ግዛው ሀሰን እባላለሁ። የነፃ ውጭ ከተማ የወንጌል አገልግሎት ቤተ ክርስቲያን ዋና ባላደራ ነኝ። ዛሬ እንግዲህ ወደ እናንተም ህዝብ የቀረብኩት ወደ ህዝቡ የቀረብኩት ከኋላችን እንደምናየው የበረከት ተልኮ የሚል መጽሐፍ ወይንም ደግሞ ወደ ተፈጠርንበት የበረከት ተልኮ እንመለስ የሚል ለአማኞች የሚሆን ወይንም ደግሞ ጌታን አምነው እየተከተሉ ነው ለተባሉት ወይንም ለክርስቲያኖች በቤቱ ስላሉ የተጻፈ መጽሐፍ ነው። ይህ መጽሐፍ በ2001 ዓመተ ምህረት ነው የተጀመረው። ያን ጊዜ ነው የተጸነሰው ማለት ነው። አሁን ስናስብ 16 ዓመቱ ሆኖታል ማለት ነው። የ16 ዓመት የተጸነሰ መጽሐፍ ነው ዛሬ የተወለደው ማለት ነው። ስለዚህ ይህም መጽሐፍ ለመጻፍ በእርግጥ ጊዜ ወስዷል። የሌሊት ጊዜ ወስዷል፣ የቀን ጊዜ ወስዷል። እንደገናም ደግሞ የትምህርት ዝግጅት አስፈልጎኝ ነበረ። ይህን ትምህርት ይህንን መጽሐፍ በምጽፍበት ጊዜ የመጀመሪያው ጽንሱ ላይ የዲፕሎማ ቴዎሎጂ ዲፕሎማ ተማሪ ነበርኩኝ እና ያ መጽሐፍ እንደ ጨረሱ ትምህርቱን ስጨርስ የመጀመሪያውን ጨርሽ ነበር፣ ነገር ግን አላረካኝም። ወደ ስለመለኮት ኮሌጅ የዲግሪ ተማሪ ሆኜ በምማርበት ሰዓት እንደገና መጽሐፌን እንዳየው እድሉን አገኘው እንደገና በዛን ሰዓት ደግሞ ሪሰርች ሜቶዶሎጂ የሚባል አንድ ሰብጀክት አለ። እሱን ደግሞ ስማር እንደገና መጽሐፌ ትክክል እንዳልሆነ ተረዳውት ማለት ነው። እንደገና ያንን ቢኤ ዲግሪን ከጨረስኩ በኋላ እንደገና መጽሐፉን አየሁት። በዛ በተማርቱ ግን አቅጣጫ መስመር አስያስኩት፣ እግዚአብሔርም ረዳኝ። አሁን በትምህርት ደረጃው ደግሞ ወደ ኤምኤ እየሄድኩ ስለነበር መጽሐፉ ወደ ህትመት ገብቶ ለምረቃ በቅቷል። ክብር ለእግዚአብሔር ይሁን። እኔ ፓስተር ፍሳፈ ይሳ እባላለሁ። ዛሬ እዚህ የተሰበሰብ ነው የበረከት ተልኮ የተሰኘውን በወንድማችን በንብይ ሻውን ግዛው የተጻፈው መጽሐፍ ለመመረቅ ነው። ይህ መጽሐፍ በጣም ድንቅ መጽሐፍ ነው። እኔም እድሉን አግኝቼ ለማየት ለማንበብና አንዳንድ አስተያየቶችን አንዳንድ ሀሳቦችን ለመጨመር እድሉን አግኝቻለሁ። እንግዲህ ዛሬ በተለይ በነገረ መለኮት ትምህርት ቤት ብዙ ጥያቄዎች አሉ። ወጣቶች የሚያነሱት ለምንድን ነው የተፈጠር ነው ተፈጠር ነው ለመብላት ነው ለመጠጣት ነው ለመማር ነው ለማግባት ነው ቃለመግዛት ነው ወይንስ ምንድን ነው ብለው ይላሉ። እነኛ አሁን የጠቀስኳቸውን ነገሮች ሰዎች አግኝተዋቸው ህይወት ትርጉም ያጣል፣ እና ህይወት ትርጉም ላጣባቸው ይሄ መጽሐፍ የበረከት ተልዕኮ የተጠራ ነው ክርስቶስን ለማሳወቅ ክርስቶስን ለመናገር እሱ ባርኮናል፣ እሱ አድኖናል እና ይህንን ህይወት ለሌሎች ለማካፈል ነው የሚለውን ትልቅ የሆነ ሀሳብና እኛ እያንዳንዳችን የነገረ መለኮት ሰዎች እንደሚሉት በእግዚአብሔር መልክና ምሳል ተፈጥረናል። በእግዚአብሔር መልክና አምሳል መፈጠራችን ብቻ ሳይሆን ደግሞ የእግዚአብሔርን ተልእኮ ወይም ሚሴዮ ዴይ ብለን የምንለውን እሱንም ደግሞ ለመፈጸም በዚህ ምድር ላይ ተፈጥረናል የሚለውን በተለይ ለአገልጋዮች ለምናገለግለው ሰዎች በአዲስ መንገድም ደግሞ እግዚአብሔር ለማገልገል ለተጠሩ ሰዎች ትልቅ መልእክት የያዘ ትልቅ ሀሳብ የያዘ ድንቅ መጽሐፍ ነው። እሺ ስሜ ፓስተር ሙሴ በላይነህ እባላለሁ ከቪክትሪ የስነ መለኮት ኮሌጅ በዛ የመምህር ነኝ። የመጽሐፉ ሀሳብ እና ዋና ትኩረት በአራት አቅጣጫዎች ላይ ነው የተመለከትኩት። አንደኛ ያው ከስሙ እንደምንረዳው ከርዕሱ፣ የበረከት ተልእኮ ነው የሚለው እና አራት ነገሮችን አሳያለሁ እኔም አንደኛው ተልእኮን ዲፋይን ያደርጋል ተልእኮ ማለት ምን ማለት ነው? ማን የላከን? ሁለተኛው የሚያነሳው ነው የተላክንበት መልእክት ምን አይነት ነው? ሶስተኛው ደግሞ ተልእኮ ተቀባዮች እኛ መሆናችን የሚያሳይ ነው። የመጽሐፉ ዋና ዓላማ ወደ ተፈጠርንበት ተልእኮ እንመለስ የሚል ነው። የተፈጠርንበት ተልእኮ የምንኖርበትን አላማ እና የተጠራንበትን ዓላማ የሚገልጽ ነው። ለአሁኑ ትውልድ የሚያስተላልፈው ነገር ምንድን ነው? ያለ ተልእኮ አለመሆናችን የሚያሳይ ነው። ምክንያቱም ባዷችን አለመሆናችን ተልኮ በእጃችን እንዳለ የሚያሳይ ነው እና የተጠራንበትን ተልኮ እንድንወጣ ያዘናል። እንደ ዮሐንስ ወንጌል ምዕራፍ ዘጠኝ ማለት ነው ጌታችን ኢየሱስ ክርስቶስ ቀን ሳለ የላከኝን ስራ ልፈጽም ይገባኛል አለ እና ያለነው በተልኮ ውስጥ ስለሆነ የተሰጠንን ተልኮ መጨረስ፣ መፈጸም የሚገባን መሆኑን ነው። ምን አይነት መልእክት ነው ያለን? ለጠፉት ወንጌል እንድንሰብክ የሚረዳ የሚያግዝ፣ የሚያንስ ቤተክርስቲያን የሚገነባ መልእክት ይዘን ለትውልዱ እንድንወጣ የሚያስተምር መጽሐፍ ነው። በጠቅላላው አላለው የስላሴ ህብረት ቤተክርስቲያን ዋና መጋቢ ነኝ። ተጻፈው መጽሐፍ እራሱ ብዙ መጽሐፍ ይጻፋል። ከመጽሐፎች ሁሉ የተለየ የሚያደርገው ሰውን እግዚአብሔር ወደ ፈጠረው የበረከት ተልእኮ እንዲመለስ የሚያደርግ ነው። እግዚአብሔር ሰውን ከመጀመሪያም የመጀመሪያውን ሰው እንኳን ስና ለበረከት እንዲሆን አድርጎ ነው የፈጠረው። ስለዚህ የጎደለውም ከበረከት ነው የጎደለው። ስለዚህ ወደዛ በረከት ሰው እንዲመለስ ደግሞ ልጁን ኢየሱስ ክርስቶስን ወደዚህ ምድር ልኮ እግዚአብሔር ልጁ መስቀል ላይ ሞቶ ሰው እንደገና ከወጣበት ወደሚበልጥ ክብር የሚመለስበትን መንገድ እግዚአብሔር አዘጋጅተዋል። ሰዎች ይህንን እንዲረዱት፣ ይህን እንዲገነዝቡ ተገንዝበው ወደዚህ እውነት እንዲመጡ ከማስተማር ባለፈ በሚዲያ ላይ ከማገልገል ባለፈ ጉባኤ ላይ ከማገልገል ባለፈ እንደገና በጽሁፍ መልክ ለሁሉ እንዲደርስ ለአንባቢ እንዲደርስ አድርጎ እንዲያበቃ አድርጓል። ስለዚህ በዚህ በጣም ደስ ብሎ የተከበራችሁ ተመልካቾቻችን ለዛሬ ያልንላችሁ መረጃዎች ይህንን ይመስል ነበር። ከመረጃዎቹ ጋር አብራችሁ ቆይታ ያደረግኩት በተለይም ደረጀ ነበር። ማንኛውም የሚዲያ ሽፋን እንዲዘገብላችሁ እንደ ማስታያ ጥቁማችሁ ልታረሱ የምትፈልጉ ተመልካቾች ከታች ባለው ስልክ ቁጥር ልታሳውቁን ትችላላችሁ። ከቀሪ ኢቫንጀሊካል ፕሮግራሞች ጋር መልካም ቆይታሉ።